አይ ወይዘሮ ሶስና እኔ በጣም ያስቁኛል። አንዳንድ ጊዜ ጭንቅላቶት ጠባብ ነው እርሶ ሴትዮ፣ ስልኮ እኔ በምክንያት ነው። መቼት ጭንቅላቶት ጠባብ ባይሆን ላሞቹ አያችሁ፣ የላሞች ተልኮ አላት ይችል ስላችሁ አሰሙኝም፣ ቤተሰብ የላሞች ተልኮን በአግባቡ ተወጣች። ላሞች የመለጦትን መላጤን ይዛ መጣ ይቶብለኝ አረ፣ እኔ እሱ ይሄ ለዚህ መልስ ልሰጥ አይደለም የመጣሁት። አረ ሀይሚን ለማስጠመድ የሄደችበት ነገር ያነሳችሁ ፖይንት ውዶቼ በእመቤቴስ ምን አይነት ምን አይነት ሰው ናት ይቺ! ሰላም ጤና ይስጥልኝ። እንደምንቆያችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ። እውነት በደንብ ላይክ ሼር አድርጉልኝ። ለዚች ላጁዛ አንቺ ምን ያ ምን እሺ ትክታክ ላይ ያለቀስሹ ይሄ ያስመሰልሹ ተወሰደብኝ ብለሽ ያዙ ይልቀቁኛል አንደኛ እሱ ይሁን ግን፣ አንቺ ሃይሚን ለማስጠላት በዚህ ርቀት ትሄጃለሽ እንዴ? እንዴት ነው? ብሩኬ ለእሷ ጊዜ ስለማይሰጣት ለምሳሌ አብርሽ ቡታጅራ ሄዶ ነበረ። ከማንንም ሳይገናኝ ሹልክ ብሎ ነው ወደ አዲስ አበባ የተመለሰው። ብሩኬ ግን ለጓደኞቹ ምናምን ሼም ስለሚይዘው የዋ ስለሚሆን ከእነሱ ጋራ ያው አንዳንድ ቪዲዮችንም ምናምን እየሰራ ነው። ሰፖርት እያደረገ ነው። ነገሩ በአጭሩ ማለት ነው። በዚህ መሀል ለሀይሚ ለሃይሚ ጊዜ አልሰጣትም። ስለዚህ እሷ ደግሞ ጊዜ እንዲሰጣት ስለምትፈልግ ብቻዋን ስለሆነች ከዛ ሹልክ ብላ ወደ አዲስ አበባ ሄደች። አስቡት እንግዲህ። በዚህ አጋጣሚ እኮ ምን እንደሚሉ ታውቃላችሁ? እነዚህ ነጠንፌ ሃይሚ ክፉ ናት ነው የሚሉት፣ በእነሱ አረዳድ ማለት ነው። ሃይሚን ለማስጠላት የሄደችበት ርቀት! ቡሩኬ ደግ ነው፣ ሃይሚ ክፉ ነች። አታስብም ለብሩኬ ጓደኞች ሃይሚ ቦታ እንደሌላት የላትም ለማስባል። አስቡት እንግዲህ እንዲት ዙራ ጥምጥም እንደምትሄድ ሃይሚን ለማስጠቆር። እኔኮ ሶስና ጭንቅላትሽ አይሰራም ስል በምክንያት ነው፣ አስረግጬ ስነግርሽ፣ ጭንቅላትሽ ቢሰራ ኖሮማ በዝ ርቀት ልጅቷን ለማስጠቆር አትሄጅም ነበረ። ጭንቅላትሽ አይሰራም፣ ተመርመሪ። የምሬን ነው ምልሽ። እንዴ ለቀሻል። መልቀቅሽን የተረዳውትኝ ይሄ የአሮጊቶቹን የነዘነት ጠንፌን ተልኮ፣ የነ ላሞቹን ተልኮ ለመወጣት የኔን መላጣ እነሱ የመለጡትን በስልክ ይሁን በኮምፒውተር አይዶኖ ከፍለው እኮ ነው ያስመለጡኝ። መቼስ እንደዚህ ኤዲት አይችሉም እኮ እነሱ፣ ከየት አባታቸው ያቃሉ። ደም በአራዛ ላይብ ላይ ተቀምጣ አፋን ትክፈት እንጂ፣ እንዴት ነው እንደዛ መምለጥ የምትችለው? እንዴት አድርጋ የትኛው አፕሊኬሽን አጠቃቀም ስትችል ነው? ምድረ ደም በአራ ድንብርብር። የላሞቹን ተልኮ ለመወጣት ባጭሩ የኔን መላጣ ይዛ መጠይቶ ብለ እኔ እኮ አልተናደድኩም። ገብርኤልን እኔ ብናደደግ በቤቴ ይዤው እመጣለሁ። ይህንን መላጣ እንዴ፣ እኔ ቤተሰቦቼ ፈታ እንዲሉበት እራሱ ፎቶውን ፔጅ ላይ ለጥፍዋለኝ ማለት ነው እንዴ። ስትሰፈታ ይበሉበት፣ ምን አገባኝ። እኔነቴን ራሴ ነኝ የማቋርለ። ግን አንቺ መርዝ ነሽ፣ የመርዝ ብልቃጥ የሃይሚ እህቶች ው እንዴት ሃይሚን ለማስጠቆር እንደምትሄድ ማለት ነው። ብሩኬን ሃይሚን እውነት የምትወዱ ከሆነ ይችን ልጅ የምትለው ነገር እየሰማችሁ እዛ ልክነሽ ልክነሽ አትበሉ። ለምን ሶስና እንደዚህ ልትል ቻለች? ሲስ ለምን እንደዚህ ልትል ቻለች? ሀይሚን ለማስጠቆር አይደለም ወይ ብላችሁ መረዳት አለባችሁ። መር ንቁ፣ ተረዱ። እሺ ቡሩኬ ደግ ነው፣ ሀይሚ ክፉ ነች። በቃ ለእሷ ብቻ ጊዜ እንዲሰጣ ትፈልጋለች። እኛ ጓደኞቹ አይደለንም ወይ ለምን እሱ አብራ ከሱ ጋር ሆና እኛ ለእኛ ቪዲዮ ቢሰሩ ምን ችግር አለው? ምናምን ብለው የእሱ ጓደኞች ሀይሚን እንዲጠሏት። አስቡት፣ የሄደችበት መንገድ። ሀይሚ በምን እንደተከፋች ምን እንዳጋጠማት አልተናገረችም። እንዴ አንቺ እኮ እዛ ጋ ረዳት እኳ አያት ያልሽ እኮ ነሽ። የውሸትሽ መዓት ማለት ነው፣ መዓት ይውረድብሽና ማለት ነው። ደሞ መላጣ ብላ ትሳደባለች። እንዴ አንቺ ነሽ እንጂ አእምሮ መላጣ ቅል ቆርቆሮ ካናቴ ላይ ወረጅ አናቴ ሽፍለስ ማትረቢ ማትረቢ ዶማነሽ። እኔ በአንቺ ቪዲዮ ስሰራ እየቀፈፈኝ ነው የምሰራው። አስረግጭ እየተጸየፍኩች ነው የምሰራው። ግን ማለት ነው የቀዳማዊትን ስም ለማስጠቆር የምትሄጅበት መንገድ እያናደደኝ ነው። ቢያለፍላጎቴ ተነች የምሰራው ያለፍላጎቴ ማለት ነው። ጭራሽ እንኳን አትመጥንኝም እያልኩች ነው አትመጥንኝም። እኔ እንደዚህ መላጣ ሆኜ ቆንጆ ነኝ? አስበሽዋል? ጠጉርሽን አስተካክለሹ ራሱ ምንም ምንም ያው ነሽ በቃ፣ ያው ያው ያው ያው መድፍፊት መድፍፊት። እኔ እኮ የሆነ ህፃን ልጅ እንደዚህ ግምጥ የሚደረግ ህፃን ልጅ እኮ ነው የምመስለው ተመልጬ እንኳን ማለት ነው። ኧረ ምን አይነት ሰው ናት ይቺ? ምን አይነት አጉዛ ነች? እንዲ በመድኃኒያለም ሌላው ብሩኬ ብቻ አይደለም የሚያለቀሰው፣ ሀይሚ ያለቀሰችውን የበፊቱን ይይላችሁ መጠሁኝ ምናምን ነገር ሀደ ሀይሚ ብታለቅስ ለምን ያለቀሰች መሰለሽ? ለፍቅር ለፍቅር ማልቀስ እኮ ነውር አይደለም። ብሩኬ ስለታመመ ነው፣ ፊቱን እንደዛ ምናምን ታሟል። ጤነኛ አይደለም ምናምን አሞታል። ለዛ ነው የከፋው እንጂ በእሷ ምክንያት አይደለም። ኦ አንበሳ እንዲባል ነው እሺ፣ እሱ ፍቅር አይዘውም እንዲባል ነው። እሷ ብቻ ነ በፍቅር የተያዘችው በእሱ እንዲባል ነው አይሽ አንቺ ቆርቆሮ ሁለቱም ይዋደዳሉ ሁለቱም ይዋደዳሉ በእሷ ምክንያት ነው የተከፈው አያልቅስ እንደ ቢያለቅስም ችግር የለውም ፍቅር እንጂ ሌላ ነገር አላስለቀሰውም አይደለ አንቺ ግን የምታስቢው ነገር ተንኮል ተንኮል ተንኮል ለብሩኬም ለሀይም የማይጠቅም ተንኮል ነው የምታስቢው ተንኮልኛ ነሻ ተተንኮል አቶጪ የሆነ ነገር ከመጎንጎን አቶጪ ያው ያው ነሽ እናንተ ተቃጠሉ፣ ቅጥል ልበሉ። የሀይሚን ያለቀሰችበትን እይላችሁ መጠው ምናም ምናምን የአንቺ አንጀትሽ ይቃጠል። በአንቺ የሚቃጠል ሰው የለም። በአንቺ የሚቃጠል ሰው የለም። አየሽ ፍቅርን ኖረሽው አታውቂ። ኖረሽው ስለማታቂ ፍቅር ምን እንደሆነ፣ ምንድን ነው ፍቅር? ምን ያስፈልጋል ፍቅር? ምን ያክል መስዋዕት ያስፈልገዋል ፍቅር? ምንድን ነው ብለሽ ሰርች ያርገሽ አንብቢ። ከዛ ትንሽ የተወሰነ ታውቂያለሽ። ከዛ ማፍቀር ምንድን ነው ምናምን ነገር ሁሉንም ትረጂዋለሽ። አሁን ብሮኪያ አላለቀሰም አንበሳ እንደዛ። በፍቅር ውስጥ ጀግና ጀግኒት ጀግና የሚባል ነገር የለም። በፍቅር ውስጥ ገብቶሻል። በፍቅር ውስጥ ይሄ መሞጋገስ የለም። ለፍቅር መሸነፍ ደግሞ ኃጢአት አይደለም። እኔ አስረግጬ ስነግርሽ ኃጢአት አይደለም ለፍቅር መሸነፍ እንዴ። ፍቅር እኮ ስትታደየው ነው። ሲጀመር የምታገኘው አንቺ ፍቅርን መች ተድለሹ ታውቂያለሽ? የሰውን ህይወት ለመበጥበጥ የተፈጠርሽ አሸንጓሊት አይደለሽ? እንደ አንቺ መች ፍቅር ታድለሹ ታውቂያለሽ? መቼ ኬት መች ኖርሹው እንዴ? ሰው እኮ ሲኖረው ነው ሲኖረው ፍቅርን ሲኖር ነው ስለ ፍቅር ትርጉም፣ ስለ ፍቅር ምንነት የሚያውቀው። አንቺ ኖረሹ አታቂም፣ አልታደልሹም፣ አገኝተሹ አታቂም። ስለዚህ የአንቺ ስራ ምንድን ነው? የተዋደዱ ሰዎችን መበጥበጥ እንዴት አርጌ ላጣላቸው እንዴት አርጌ ላራርቃቸው፣ ምናምን ነገር መጎንጎን ነው የምታውቂው። ይሄ ውሸትሽን ይዘሽ መተሽ። ሀይሚ ዝ ቦታ ታየች። ሀይሚ በዚ ምክንያት ነው ብሩኬን እንደዚ ምናምን ፕራንክ ልታረገው ፈልጋ ነው፣ እዛ ጋር ስለደበራት ብቻዋን ስለሆነ ምናምን። በቃ ሌላ ያላሰው ያላሰበውን ነገር እንዲያስብ አድርገሽ እርስ በራስ ልጆች እንዲጣሉ የምታደርጊ አዙዛ አሮጊት አሮጊት፣ የምሬ ነው የምልሽ። ወደ ራስሽ ተመለሽ። ረጋቤ ትልቅ ሰው ነሽ፣ ተከበሪ። አሁን አንቺ ለሀይሚ እናትሆን ያለሽ ሰው በልጁ ይቀናል? እንዲ በልጁ ትቀን ያለሽ በሀይሚ ትቀን ያለሽ እና ብዙም አትቅኒ፣ አትቃጠይ። ጥሩ ቅንቅን ነገር አስቢ። ልጅቷን የሚያስጠላ ነገር ከቻልሽ አትስሪ። ልጅቷን የሚያስጠላት ነገር አትስሪ ከቻልሽ። ፕሊስ፣ ፕሊስ፣ ፕሊስ። እንዲ ምን እየሆንሽ ነው? ለምን ልጅቷን ለማስጠቆር በዚህ የአክል ርቀት ትሄጃለሽ? ለምን? እንዴ ምን ሆነሽ ነው? ከሊቷ አናት ላይ ውረጅ እንጂ ጉድ እኮ ነው። እኔ በጣም እያዘንኩኝ ነው። የምሬ ነው ላሽ ምን አይነት ፍጥሮት ምን አይነት ፍጥረት እንደሆንሽ እራሱ ማሰብ። ለማንኛውም ግን ዛሬ የሚሆነውን ነገር እናያለን። ሀይሚ አዲስ አበባ እውነት መታ ነው ወይ? ብትመጣም እራሱ በእንደዚህ አይነት እሷ ባለችው ምክንያት ላይሆን ይችላል። ይቺ ግን ይሁ እንዴት እንዴት መሰሪነቷ እንደ ኦዲየንስ ለማጣላት መሰሪነቷን ይሁ እንግዲህ ተመልከቱ ጎበዝ፣ ምን ብላ እንዳወራች እኔ በጣም ነው ያፈርኩት። በጣም የምሬን እምላችሁ እንደዚህ አይነት ነገር ሰው ያላሰበውን ማሰብ እንዲያስብ ማድረግ በጣም ከባድ ነው። ይሄ እዛ ጋ እኮ ሲጀመር እኮ ሀይሚን እኮ የወዷትም ላሞች ጠምደው ይዘዋት ነው። ነገሩ የላሞቹን ተልኮ ነው የምትወጩ አንቺ መች በራሴ ሰርተሽ ታውቂያለሽ? እነሱ እንደዚ አድርጊ ሲሉሽ መተሽ ታረጊያለሽ። እንደዚህ በይ ሲሉሽ መተሽ ትያለሽ። እንዴ እኔ ማንንም እንደዚህ በይ ብሎ ኝቶ ብለ ብዬ አላውቅም። በራሴ ነው የምሰራው። በራሴ ስለ እውነት ነው ያዩሁትን የሰማሁትን ነው ማዋረው እንጂ እንዳንቺ እየገባበስኩትኝ እያግበሰበስኩኝ ውስጥ ለውስጥ እየተሽለጠለጥኩኝ እየመጣው ኝቶ ብለ አለፈልፍም አልለፈልፍም አንቺ ግን ውስጥ ለውስጥ እየተሽለጠለጥሽ የልጅቷን ስም ለማስጠቆር ማታደርገው ማትሄጅበት ርቀት የለሽም ርቀት የለሽም።